ሰላም ጤና ይስጥልን፣ ውድ ቤተሰቦች። ባለፈው ይህንን ፎርሙላ ለቀን ነበረ። ማለትም 35 ሊትር ለመስራት ፈሳሽ ሳሙና 35 ሊትር ለመስራት እነዚህ አራቱ ግብአቶች፣ አምስተኛ ውሃ ማለት ነው። እነዚህ በአራቱ ግብአቶች ጫውን ጨምሮ ማለት ነው ያስፈልጋሉ ብለን 35 ሊትር አምርቱ ብለን ነበረ። በግልጽ ይህን ፎርሙላ ለጥፈን ማለት ነው። ዛሬ የምናየው እንግዲህ ይሄ ፎርሙላ ስንት ብር ይፈጃል፣ ዋጋውስ እንዴት ይወጣል የሚለውን ነው የምናየው። አያውን ቶታል እንዴት ነው የሚባዘው? የሚለውን እንጂ ኬሚካል ቤት ሄዳችሁ ስንት መጣ ምትሉ ከሆነ አስቸጋሪ ነው ማለት ነው። ዋጋውን እናንተ ማወቅ አለባችሁ። ታዲያ እንዴት ነው የሚባዘው? ልክ እንዲህ እንዳለ እንዴት ነው የሚባዘው? ዋጋው እንዴት ማወቅ እንችላለን? እያንዳንዱ በኪሎ አሁን ኬሚካል ስንት ነው የሚለው ያው እኛ ጋም ስላለ እንነግራቸዋለን። አብራችሁን ቆዩ። ላይክ በማድረግ ቪዲዮን ይጀምሩ። እዚህ ፈሳሽ ሳሙና 35 ሊትር ለመስራት አዋጭነቱን ስንመለከት እያንዳንዱ ለምሳሌ ኤስኤልኢኤስ 2 ኪሎ ግራም ይላል። አንዱ ኪሎ ግራም ኤስኤልኤስ 400 ብር ነው። ያው ጨምሮ ነው ከሰሞኑ ወዲህ ማለት ነው። 400 ብር ስለሆነ ሁለት ሲባዛ በ400 ታደርጉታላችሁ፣ 800 ብር ይመጣል ማለት ነው። ላብሳ ደግሞ አንድ ነጥብ 14 ይሄ ጥቁሩ ማለት ነው አንድ ነጥብ 14 ኪሎ ግራም ነው። አንድ ሌትር ከ140 ግራም ማለት ነው። ላብሳ አንድ ሺህ ስምንት መቶ ይሸጥ ነበር። እርግጥ ይሄን ሁለት ሶስት ሳምንት ተወዶ ነው እንጂ ወደ 300 ይወርዳል። አሁን ግን ወደ 600 ወረድ ስላለ 1.14 ሲባዛ በ600 ስታደርጉት 684 ብር ይመጣል ማለት ነው። የላብሰው ከጎን እንድትጽፋላችሁ። ኮስቲክ ሶዳ 0.15 ወይም 150 ግራም ነው። እሱንም 0.15 ሲባዛ በ200 ብር ስታደርጉት ወደ 30 ብር ይመጣል። ኮስቲክ ሶዳ ይሄ ኮረት ነገሩ ጫው የሚመስለው ማለት ነው። ጠንካራ ቤዝ ነው። ሳልት ጨው ስንመለከት አንድ ኪሎ እንግዲህ 30፣ 35፣ 40 ብር ነው። በ35 እንያዘው 35 ብር ይሆናል ማለት ነው። ውሃ ደግሞ ወይ 15 ብር ብላችሁ መያዝ ነው። እንግዲህ ይህንን ስንደምር ጠቅላላ ወጪያችሁ 1544 ብር ነው። ኬሚካሉ ውሃ እንደ 15 ብር ብለን ብንይዘው እንኳን 1600 ብር ወጪ ይሆናል። ስለዚህ የ35 ሊትሩ ጠቅላላ ወጪ ወደ 1600 ነው። የአንድ ሊትር ወጪ እንደሞ ስንመለከት ወደ 44 ብር ይሆናል ማለት ነው። ስለዚህ ወደ 1500 ወይ 1500 44 ብር ወጪ ነው ብለን ብናስብ ውሃ ሳንከት የአንድ ሊትር ወጪ ወደ 44 ብር ይሆናል ማለት ነው። እናንተ እንግዲህ ከ60 ብር ጀምሮ መሸጥ ይቻላል። 60ም 70ም መሸጥ ይቻላል። ይሄ ፎርሙላ በነገራችን ላይ አረፋው በጣም ጥሩ ነው፣ በጣም አረፋ አለው። ላብሳውም ከፍ ያለ ስለሆነ ቆሻሻ ያስወግዳል። ላብሳ እንግዲህ ቅባታማ ነገርንም ለማስወገድ የሚጠቅም ኬሚካል ነው። አረፋም የሚሰጥ ሰርፈክታንት ከሚባሉ መካከል አንደኛው ኬሚካል ነው። ይሄ ዋናው ኦሪጂናሉ ዋናው ኬሚካል ነው። ሳሙና ውስጥ ሊኖር የሚገባ ኬሚካል አንዱ ላብሳ ነው። ያው ኤስኤልኤ ስም እንዳለ ሆኖ ማለት ነው። በመሆኑም እንግዲህ አሁን ባሳየናችሁ መሰረት ወጫችሁ ማወቅ ይቻላል። ሌላም ኬሚካሎች ስትገዙ ለምሳሌ በረኪናም ልክ ባላችሁ ፎርሙላ ስትገዙ፣ ኬሚካል ስትገዙ ማለቴ ነው ዋጋውን ማወቅ ትችላላችሁ። እናንተ ከናንተ የሚጠበቀው ምንድን ነው? የየኪሎን ዋጋ ነው አንዱ ኪሎ ስንት ነው የሚለውን ሊስት አድርጋችሁ ትጽፋላችሁ። ከዛ ፎርሙላችሁ ልክ አሁን ባየረው መሰረት እንትንላለን ማለት ነው እንደምራለን። ኤስኤልኤስ እንዳልኳችሁ ሁለት ኪሎ ከሆነ ሁለት ሲባዛ በዛው አራት መቶ ከሆነ ኤስኤልኤስ አራት መቶ አራት ከአምሳ ከሆነ አራት ከአምሳ ታባዛላችሁ፣ ጎን ላይ ታስቀምጣላችሁ። ሁሉንም እንዲ ካደረጋችሁ በኋላ መጨረሻ ላይ በጎን የተደመሩትን ቶታል ትደምራላችሁ። ከዛ ወጪያችሁን ታወቃላችሁ ማለት ነው። በነገራችን ላይ ይሄን ፎርሙላ እንግዲህ በዚህ በሶስቱ ግብዓቶች ብቻ የሰራነው ለምንድን ነው ብንል አክቲቭ ማተራቸው ከፍ ያለ ነው። ለምሳሌ ለሀብሳ 96 ፐርሰንት ነው አክቲቭ ማተሩ ማለት ነው። ኤስኤልኤስ 7 ፐርሰንት ነው አክቲቭ ማተሩ። በነገራችን ላይ ኤስኤልኤስ 28 ፐርሰንት አለ አክቲቭ ማተሩ ማለት ነው። እዚሁ ሀገር ውስጥ የሚመረትም አለ አክቲቭ ማተሩ 28% ቀጠን ያለ ውሃማ ነገር ነው ማለት ነው። ላብሳን ስንመለከት እንዳልኳችሁ 96% ነው አክቲቭ ማተሩ። ጥሩ አረፋና ቆሻሻ ማስወገድ አለው። ካፕ ደሞ አለ አረፋ የሚሰጥ ካፕ የምንጠቀም ሰዎች አለን። እሱ አጋዥ ነው። እንደ ኦሪጂናል አረፋ ሰጪ ሆኖ ሳይሆን የሚታየው እንደ አጋዥ ነው ማለት ነው ሰከንደሪ እንትን ናቸው ማለት ነው። ይሄ ግን ፕራይመሪ ነው ላብሳ ኤስኤልኤስ ማለት ነው። አክቲቭ ማተራቸውም ከፍ ያለ ነው። ኮስቲክ ሶዳም ጠንካራ ቤዝ ሲሆን አክቲቭ ማተሩ ዘጠና ፐርሰንት አክቲቭ ማተር ያለው ነው ማለት ነው። ይሄ ይቅርታ ሲዲኤ ማለት ነው። ዘጠና ፐርሰንት አክቲቭ ማተር አለው ሲዲኤ። ይሄ ሲዲኤ ያው ለአረፋነትም ለልስላሴም ይጠቀሙታል። እኛ ግን ይሄ ሲዲኤ አልጨመርንም። ሶስቱን ብቻ ነው የተጠቀምነው ኮስቲክ ሶዳም ቢሆን ጠንከር ያለ ቤዝ ነው ያለው። እነ ካፕ ግን ወደ 35 ፐርሰንት ድረስ ነው አክቲቭ ማተራቸው። ካፕ ይሄ ቢጫማ ነገሩ ማለት ነው። ስለዚህ ዋናውን የተጠቀምነው ለዛ ነው ሶስቱን የተጠቀምነው። አጋዦችን እዚህ ጋ አልተጠቀምንም፣ እነ ካፕን ማለት ነው። ከዚህ ጋ ተያይዞ ለምሳሌ ከለር ልንጨምር ብንል፣ ሽቶ ልንጨምር ብንል ይቻላል። ብዙ ጊዜ ሽቶ ያለመደበት ቦታ አለ። አለም አስለምር ጥሩ ነው። ሌትሩ አንድ ሺ ብር ስለሚሸጥ ሌትሩ ወደ ሶስት ሺ ብር ይሸጣል። ወደ አንድ ሺ ሌትር ይሰራል ማለት ነው። ሽቶ ሲበዛም ያቀጥናል በነገራችን ላይ፣ እናንተ ትንሽ ነው የምትጠቀሙት ማለት ነው። ሽቶ እንግዲህ ሌትሩ ሶስት ሺህ ከሆነ ለ35 ስንት ይሆናል የሚለውን በቀጣይ ቪዲዮ ዲቴል ሽቱ አገባብ ከለር አካባብ እንዴት ነው የሚለው እናያለን። ከለር እንዴት ይገባል የሚለውን ማለቴ ነው። ከለርም ቢሆን ሌትሩ እስከ 250 ብር እስከ 300 ብር ነው ሌትሩ የሚሸጠው። ብዙ ይሰራላቸዋል። ለምሳሌ አረንጓዴ ቀለም ገዝታችሁ የእቃ እንደምታቁት አረንጓዴ ከለር ነው የሚለየው በአረንጓዴ ከለር ስለሆነ እሱን ገዝታችሁ ትንሽ ነው በሃይላንድ ክላን ጠብ እያደረጋችሁ የምትጠቀሙት ማለት ነው። ብዙ ይሰራላቸዋል። ብናካፍለው ወደ ሳንቲም ወደ ሌትሩ ብናካፍል ወደ ሳንቲም ደረጃ ሊወርድ ይችላል ማለት ነው። ሌላኛው በዚህ ቪዲዮ በዛኛው ቪዲዮ ነፃ ፎርሙላ የለቀቅነው ላይ እነ ቲክነርን አልተጠቀምንም። አይታችሁ ከሆነ ቲክነር አልተጠቀምንም ለምን ብንል ይሄኛው በቂ ስለሆነ በቂ የሆነ ውፍረት ያለው አሰራሩም ጥሩ ስለሆነ የመቅጠም ባህሪ ያለውም። ቲክነር ሲኤምሲ የምንጠቀም ከሆነ በጀሪካን ከታሸገ በኋላ የመዝቀጥ ባህሪ ያሳያል። አይታችሁ ከሆነ በጀሪካን ታሽጎ የመዝቀጥ ባህሪ እናያለን። እታች ነጭ ይሆናል። ምናልባት በደንብ ላይ መታም ሊሆን ይችል ይሆናል። አብሶ ይሄ ነጭ ድፍድፍ ሳሙና አለ እንደምታውቁት። እሱ ያው በጀሪካን አይታሸግም እንደምታውቁት። አሁን እኛ የለቀቅነው ቪዲዮ ግን በጀሪካን የሚታሸግ ከፈለጋችሁ፣ በሃይላንድ ቀርታችሁ የምትሸጡት ነው ማለት ነው እንጂ ድፍድፍ ነጩ ቢሆን በጀሪካን አይታሸግም። ከሆነ ጊዜ በኋላ ሽታ ያመጣል፣ የመጥለል ባህሪ ይኖሯል። እርግጥ በደንብ ሳይመታ ሲቀር ነው የሚጣለው። ነገር ግን ትንሽ አስቸጋሪ ነው ማለት ነው። እነዚህን መጠቀም በጥንቃቄ ካልሆነ ከባድ ነው። ስለዚህ እንግዲህ ይህን ተጠቀሙበት እንላለን። በሌላም ቪዲዮ ለቀን ነበረ። ኬሚካል የምፈልጉ ከሆነ ወደ መሪ መሻገሪያ ከመገናኛ አንድ ታክሲ፣ አዲስ አበባ ነው ያለነው። ከመገናኛ አንድ ታክሲ መምጣት ትችላላችሁ። ደውላችሁ እዚህ ባስቀመጥ ነው ሊንክም፣ ገብታችሁ በቴሌግራም ማውራት ትችላላችሁ፣ በኢሞ በዋትሳፕ ሊንኩን ተጭናችሁ ታች ዲስክሪፕሽን ላይ እናስቀምጥላችኋለን። ማየት ትችላላችሁ ማለት ነው። የፈለጋችሁትን ማማከር ትችላላችሁ። ከዚህ ጋር ተያይዞ ከዚህ የተሻለ ፎርሙላዎች የበረኪና፣ የሽንትቤ ማጽጃ፣ የሴራሚክ ማጽጃ፣ በረኪና የመሳሰሉት እንደፈለጋችሁ አረፋው ከፍ ያለ ውፍረቱ ከፍ ያለ የፈሳሽ ሳሙናዎች ፎርሙላዎች እንደየ አይነትና እንደየ አካባቢያችሁ እንደምትኖሩት የዋጋ እርከና አለ ማለት ነው እና በውስጥ ማውራት ትችላላችሁ ፣ መደወል ትችላላችሁ። ለዛሬ ይቆየ እናመሰግናለን።